የአካባቢው ሰላም እንዲረጋገጥ ኅብረተሰቡ የፀጥታ መዋቅሩን ሊደግፍ እንደሚገባ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሑሴን ገለጹ። የጥፋት እጆችና መዘዞች በሚል መሪ መልእክት የክልልና የዞን ከፍተኛ የስራ ኃላፊዎች በሰሜኑ ሎዞን ራያ ቆቦ ወረዳ ቃሊም ክላስተር ከነዋሪዎች ጋር ውይይት አካሂደዋል። ከሰውን ኃይለ ሚካኤል ተጨማሪ አለሁ። በሰሜን ወሎ ዞን ራያ ቆቦ ወረዳ ቃሊም ክላስተር የጥፋት እጆችና መዘዞች በሚል መሪ ሀሳብ የክልልና የዞን ከፍተኛ የስራ ኃላፊዎች ነዋሪዎች ጋር ምክክር አድርገዋል። የሰላምና ደህንነት፣ የመሰረተ ልማትና የትምህርት ጉዳዮችን የውይይቱ ተሳታፊዎች አንስተዋል። እናንተ ጥሩ ነው። እነዚያንም ባገኘን አመካካሪ አንድ ላይ አድርገን በአንድ ላይ ተወያይተነ ወንድሞቻችንና ልጆቻችንና የሚመጣ ነጭ ጠላት እንዲገፉና ማስደረግ እንችል ነበር። ሃማን ህደን እንጩህ ሃማን ህደን እንጩህ እያልን ነበር። አሁን ጥሩ ነው እንቀበላለን። ወቦታር ቆኖ ትምህርት ቤት ያለው ሳንቃታ ቆኖ ትምህርት ቤት ያለው አሁንም በተከታታይ የሰሜን ዝዙ ስራችሁን ቀጥሉ እኛም ስራችንን እንቀጥላለን። ሀጎላችሁ የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር ሕፃናት እንዲማሩ ህዝቡ ሰላም ማጽናት ላይ ትብብር እንዲያደርግ ጠይቀዋል። የቃሊም እና ይራያቆ በህዝብ ኮ ወደ ሰባ የሚደርሱ ትምህርት ቤቶች ተዘግተው ህፃናት ከትምህርት ገበታ ውጭ ሆነዋል። ትምህርትህን አታስተምር ብሎ መከልከል ማለት ለእናንተ ጥቅምና ለእናንተ መብት የሚታገል ነው ወይ? መፍረድ ያለብን ይህን ነው። ስለዚህ በርካታ ህፃናት ከትምህርት ገበታ ውጭ እንደሆኑ ነው። ልማት እየቆመ ነው። እንዋይ ጦርነት በቃል። ልጆቻችን ይማሩ እንቢ ብለው አሸፍተው ከቀሩ ሽፍታ ህዝብን እየጎዳ ስለሆነ ማድረግ መቻል ያለብን አንድ ሁናችሁ የህግ የበላይነት ሊከበር ሲል ድጋፉ ደጀኑ የሚል መልዕክት ለማስተላለፍ ነው። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ መንግስት የህዝብን ደህንነት ይጠብቃል ብለዋል። መንግስት የሚጠበቅበት ትንሹ ኃላፊነት የህዝብን ሰላምና ደህንነት ማስጠበቅ። አሁን ክብር ለሀገር መከላከያ ሰራዊታችንና ለክልሉ ፀጥታ አካላት። አካባቢው ነጻ ሆኗል። ቅድም ያነሳችኋቸው ጥያቄዎች በሙሉ የሚመለሱት በሰላም አውድ ውስጥ ነው። ስለዚህ አሁንም በመንግስት በኩል የተጀመሩ ህግ ማስከበር ጉዳዮች፣ የንግግርና የውይይት ጉዳዮች ተጠናክረው ይቀጥላሉ። ምንም ችግር የለውም እና መንግስት የሚጠበቅበት ሁሉ ይወጣል። እናንተም በዛ ልክ ከመንግስት ጋር ሆናችሁ ሰላማችሁን በማስጠበቅ አካባቢችሁ ሰላም በማድረግ የራሳችሁን ሚና እንድትወጡ ለማለት ነው። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሑሴን ሰላምን ከልብ የምንሻ ከሆነ እውነቱን መነጋገር ያስፈልጋል ነው ያሉት። መንግስትና ህዝብ ከልብ ተቀራርቦ መነጋገርን ምክንያቱ ላይ መግባባትን ይጠይቃል። ሰላም እንዲበጣ ከተፈለገ ቀየውን የማይጠብቅ ህዝብ ውድማውን የማይጠብቅ ህዝብ እና አልጠብቅም የመጠበቅ አቅም የለኝም ብሎ የሚያስብ ህዝብ ከተፈጠረ መጨረሻው መጥፋት ነው፣ ወይም የመጥፋት ምልክት ነው። ሰላሙ እስከ መጨረሻው የሚዘልቀው ዛሬ በተናገራችሁት እና አለን ባላችሁ እሴት እና ባህላችሁ፣ ጀግንነታችሁ እና ቃልምነታችሁ ስለሆነ እዛ ልክ መውሰድ ያስፈልጋል። በራያ ቆቦ ወረዳ በቃዲም ታዳጊ ከተማ በተካሄደው የሰላም ምክክር መድረክ የ018 እና የ017 ቀበሌ ነዋሪዎች ተሳትፈዋል።